በጣም አስደንጋጭ ነገር ልንገራችሁ። በጣም ሀቂቃ ያስፈራኝ ነገር ነው። ቅርብ ጊዜ ከአንድ ትልቅ ኡስታዝ ነው የሰማሁት። ኮልፌ መቃብር ላለፉት ሁለት ወራቶች የተቀበሩ ሬሳዎችን ዳታ ነገረኝ ብዬ እዛ ቀብር አካባቢ የሚሰራ ወንድም ጠየኩት ይላል ኡስታዝ። ምን ብሎ መለሰልኝ? በዚህ ሁለት ወር ከተቀበሩ ሬሳዎች መካከል 12 ቲን ኤጅ ላይ ያሉ ወይም አፍላ ዕድሜ አስራ ቤቶች ውስጥ ያሉ ከ15 እና 12 አካባቢ ማለት ነው። በዛ የእድሜ ክልል ውስጥ ያሉ ሰው ልጆች ራሳቸውን አጥፍተው ቀብረናቸዋል። በ12፣ 13፣ 14፣ 15 እድሜ ላይ ያለ 12 ሰው በሁለት ወር ኮልፌ ብቻ ምንድን ነው ሀብት እያደረገ ያለው ያ ጀማ፣ ምን እየተፈጠረ ያለው እኛ ያላወቅ ነው? ምንድን ነው፣ ልጆች ታዳጊዎች ምን ውስጥ ነው እየገቡ ያሉት? ምን ሀያት ውስጥ ነው እየገቡ ያሉት? ምን ቢያጡ ነው በዚህ ልክ ራስን እስከ ማጥፋት ድረስ? በምን ልክ እኛ ብንገፋቸው ነው? ልናግዛቸው፣ ልንረዳቸው፣ ልንደርስላቸው ባንችል ነው? በምን ልክ ቁርአን የአላህ ምንነት የአላህ ታላቅነት የአላህ ተንከባካቢነት የአላህ የነገ ሰጪነት፣ ዛሬ እንኳን ባይሆን ምን ያክል ባይደርሳቸው መፍረድ ባይዞ በጣም ከባድ ግን፣ ፍርዱ እነሱ ላይ አይደለም። እንዴት እንዴት እያለን እንዴት ማህበረሰቡ እያለን እንዴት ቤተሰብ እያለን እንዴት ጓደኛ እያለን? ምን አይነት ሶሳይቲ ነው እየተፈጠረ ያለው? ሀቂቃ በጣም እየደነገጥኩት ወላሂ አርአያ ነው መሆን ያለብን ለታናናሾቻችን። እባካችሁ እንደው በምን እንደምገልጽ አላውቅም፣ ግን በቁርአን መጠመቅ አለብን መጥመቅም አለብን። ወላሂ መድህናችን እሱ። ይህ በጣም ጄነራል ንግግር ነው አይደለ? ግን ኢንዲቴል ከዕለት ተዕለት ህይወታቸው ጋር ልጆች ቁርአን አስተሳስሮ ማቅረብ ይፈልጋል። ይሄ ደግሞ ሶሻል ሚዲያ ላይ የምንቀሳቀስ እህትና ወንድሞች ዱዓቶች፣ ኡስታዞች፣ እንደ ቤተሰብ ታላቆች፣ እህትና ወንድሞች፣ እናትና አባት ግዴታችን ነው፣ ግዴታችን ነው። እንደ አይነት ጉድ እየሰማ እንዳለ ነው። እንግዲህ ይህ በዳታ የወጣው ነው። ሌላ ቦታ የተቀበረው ደግሞ አለ። እናስብበት። በጣም ሰላም አለይኩም ረ